እውነት ነው። ስዛጥል በእናትሽ አለፈ እ አዲስ አበባ ወጣት አንተ ላገኝ እን አላገኝ ነገር ነ ማግኘትም አልፈልግም። ማለት ጊዜ ሊወስድ ይችላል እንጂ አንተ የኔ እንደምትሆን ውስጤ ይነግረኛል። ያ ሁሉ ቡራ ከረዮ ማለት፣ ማልቀስ፣ ማንባት፣ በጣም መናገር ብዙ ነገሮችን ለሚዲያ እንደዛ ማስረዳት የነበረው ኃይል ፓወር ሁሉ የት ጥፍት ብሎ ነው? አሁን ነፃነት አብርሃምን ስታገኘው መናገር ያቃታት ምንድን ነው? ምንድን ነው ነገሩ? አብርሽ ማጂ ካለው እንዴ! እንዴ ክርኮ ነው ተጀምሮ እስከሚያልቅ ቤተሰብ ትንሽ መጨረሻ አካባቢ ይሻላል እንጂ ፍሬ ያለው ነገር መጀመሪያ የነበረው ጠቅላላ ፍሬ ከርስጌ ነው። ሰላምታው እየተደጋገመ ነበር። ሰላም ሲባባሉ የነበረው መንገዱ እንዴት ነበር? ጉዞ እንዴት ነበር እና ምናምን የሚሉ ነገሮች ይበዛሉ እና እንዴ ነፃነት እውነት ካለች ታዲያ ምንድነው አብርሃም ጋር ስደርሺ እንደዚህ ሽመድመድመድ ያደረገሽ ማለት ነው አሁን እኔ አንቺ መጠራጠር ጀመርኩ ለምን የተበደለች ሴት በዚህ ልክ ማለት ነው እንደ በረዶ አቀዘቅዝ እሳት ለብሳ እሳት ጎርሳ ለብሳ ነው ያለው የወይኗ ልጅ ቤተሰብ እንዴት ከረማችሁልኝ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ ሰላም ለሀገራችን ፍቅር ለወገናችን ይሆን። በመሰረቱ ቤተሰብ ማለት ነው እንግዲህ ቡታጅራ የነበረች ጊዜ ነፃነት ስሰራ የነበረው ቪዲዮ ላይ ብዙ ሰዎች እንዲያምኑ የሚያደርጉ ነገሮች ነበሩበት፣ ሁነን ለመናገር ማለት ነው። እኛንም እኳ ሳስተሽን ነበረ። ነፂዬ ማነሽ የታች እኔ እየቀለድኩ ካልሆነ አልቻልኳችሁም። እናንተ የቡታጀራ ልጆች ጭንቅላታችንን አናውዛችሁ ማለት ነው። እኛን እናንተ ልታበጭጩ ነው የምፈልጉ ሳስበው ማለት ነው። ይህ ታሪክ ድራማም ሆነ ምንም ሆነ በነገራችን ላይ፣ በዚህ አጋጣሚ ቤተሰቦች ልነግራችሁ ምፈልገው እኔ በሰሩት ልክ ነው አሳምሰጠው። እውነታው ያለው እነሱ ጋር ነው። በርግጥ ግን እንደው በተሰራው ነገር ላይ እውነታውን እንነጋገር ካለን ምንም ፍሬ ከርስኪ ነው። መጀመሪያ አካባቢ ላይ ሲገናኙ ሩጣ ምናምን በቃ በጣም የናፈቃትን ሳያገኝች ያክል ስብስፍ ብላ ነው ሰላም ያለችው። ግን አንድ ያልገባኝ ነገር አለ። ነፂ አብርሃም እኮ ባለ ትዳርና የልጅ አባት ሊሆን ነው፣ ለዛውም ልጁ አፍርቷል። እና አላምንም ትያለሽ እንዲህ ያጠገቡ ቆመሽ ማለት ነው። ምንድን ልታምኝ ነው የፈለግሽው ታዲያ? ሩታ ሚስት ያደለች ምንድልሽ ነው የፈለግሽው? ትሰሙታላችሁ ስትይ የነበረው ለዛ ነው። የምር እርግጠኛ ነሽ? እንደዚህ የምታስብ ከሆነ ቤተሰብዬ እንዴ፣ ባለትዳር እኮ ልጁ። በቃ ይህንን አምነሽ ካልተቀበልሽሞ የሆነ ችግር አለብሽ። እንደገና እሱ ወደ ቁም ነገር ለመሄድ ሲያስብ መናገር ሲፈልግ ምስትለው ነበረ። ደስታዬን፣ በዚህ ሰዓት ደስታዬን ለተልብኝ ትሏለች። የትኛው ደስታሽ ተመለሽታችን፣ ምንድን ነው እያሰብሽ ሉ ጋር ያንቺ ደስታ? እስኪ ንገረኝ፣ ምን ልታጣጥሚ ነው የመጣሽው? ዝም ብለሽ ቼ በሬ እሱ በትዳሩ ላይ እንዳለ ማለት ነው። አብረሹ ተግባባል። በቃ ኧረ ነፂዬ፣ ኧረ ነፂዬ ተረጋጊ እንዴ! ወጣትነትም እኮ ልክ አለው ማለት ነው። ማሰቢያ ይሄን ያክል ይደፍ ነው እንዴ? እንዴ! እንዴ! ጉድ ነው ቤተሰብ እናንተ። ቆይ ምን ነው ደስታሽ? አንዴ መጠየቅ የምፈልገው ነው። ቤተሰቦች ራሳችሁ እንደ አስቡት ይህንን ንግግር ማለት ነው። ደስታይም በዚህ ሰዓት ወደ በፊቱ አትመለስ። ምን ልታስጀምሪን የመጣሽው ፕረዘንት ብለሽ ምን ልታስጀምሪ ልጁ እኮ ማለት ነው፣ ትዳር ያለው ህይወት ያለው ነው። ይህ ልጅ አባል ሊሆን ነው። እኔ ያልገባኝ ጥያቄ ብቻ ነው። ወደ አለፈው አትመለስ። አብርሃም ጋር ሄጄ እውነታውን አውጣ ብዬ ፊት ለፊት ልጋፈጠው ፈልጋለሁ ብለሽ አለ። እንዲ ከቦታ ጀራ የመጣሽው እንደዚህ ፏፈሽ ፈሽ ብለሽ ማለት ነው። ወይኔ ሴቶች፣ ወይኔ ሴቶች፣ ወይኔ ሴቶችዬ። ይሄ ወይኔ ሴቶች የሆነ ሰዓት እኮ በቃ ጨለማ የሆነ ነገር ውስጥ እንዳለን አይታወቀንማ። የሆነ ሰዓት አዎ፣ ግዴታ በቃ የኛ እድሜ ከፍ እያለ መሄድ አለበት። እንዲ እውነታ ብርሃንን ለማየት ትክክለኛ የሆነ የሚጎዳ የሚጠቅመን ነገር ለመለየት በጣም እኮ የሚገርም ነው እንዴ አረበናትሽ አድቢ በቃ አድቢ ነጽ አድቢ ወጣ ሞረደም ማለት ነው። አንቺ በራስሽ አሁን ታማኒነት እንዳይኖር ሾንሽ አለ ምን አሷ ጠገብ ስደርሽ ምንድነው እንደዚህሽ መደመደሽ ምንድነው እንዳትጠይቂ እና እውነት ይዛ እንደመጣ ይሰውኩ አይደል ማቀራረብሽ ኖርማሊ አንቺ በቃ አካብርሽን ብቻ ማግኔት ነው። ከዛ የሆነ ብቻ አብረሽ ብቻ ደስተኛ ሆነሽ ኡነንትን ማሳለፍ ነው የፈለግሽው። እኔ ተረዳውት ያንን ነው ግን ይሄ ጤነኝነት አይደለም። ከሰው ባል ጋር አብሮ አሸሸ ገዳሚ አይቻልም። እና አብሬ ሁላ ሉአል ስትለው ነበረ። እሱ ግን መሳ ብቻ ጋብዟት ሊል ያን የፈለገው አብርሃም ትክክል ነው፣ ግን እሷ ምን እየሰራች ነው? አረ ይሄ ነውር ነው። እንደ ያረ ሴቶቻችንን አታሰድቢ። ነፂ ምን ሆንሻል? አሁን እያሰብኩ ስመጣ ማለት ነው እየጋልኩ ነው። እኔ ራሴ በንዴት እየጦስኩ ነው እንዴ። እናንተ በቃ ዘለዓለም ማለት ነው አንዳንድ እህቶቻችን እንደው ሴት ዘላለም እንድትሰደብ የሚያደርጉ ነገር ከመስራት ወደ ኋላ አትሉም እንዴ? ባል ሜስት የሆኑ ሰዎች መካከል መግባት፣ በግልጽ አሁን እኮ እውነታውን አውቀሽ እውነታውን ለሚዲያ አስረድተሽ አንቺም እውነታውን ፊትለፊት ተናግረሽ መለያየት፣ እንደዛ ነበረ የጠበኩሽ። ግን አንቺ ምንድነው በቃ። በአሁኑ ሰዓት ስላለፈው ማውራት አልፈልግም እኔ፣ እናንተ ብቻ ደስተኛ እንሆን አይነት እንዲ። አንቺ ምን ሆነሽ አብርሃም? ይሄኔ እኮ ድሮ በነበረው አይነት አቋሙ፣ ድሮ በነበረው ላይፉ ቢሆን እርግጠኛ ነኝ ነፂ በዚህ ልክ አትቀርብም ነበረ። እና ምን ነው ሴቶች ጥቅመኛ ናቸው እንዲባሉ ታደርጊያለሽ ማለት ነው። በአንዷ መቼ ሳምሰዋ ሺዋ ሴት ነች የምትወቀሰው። ሲቀጥል ደግሞ አብርሃም ምን ሆነህ ነው? አብርሃም ነገር እኮ አንዳንድ አይነት ነገር ቤተሰብዬ፣ ማለት ነው የምሬን ነው። ቆይ አብርሽ ምን ሆነህ ነው? ለሩታ ሳትነግራት ነግራት፣ ድብቅ ብለክ አንተም ቡታጅራ ለመሄድ ተደብቀ መሄድ፣ ቶሎ መሄድ ፈልገ ነበረ፣ ነፃነትን ለብቻ ለማግኘት አሁን። አልሸሹም ዞራሉ። አዲስ አበባም ቁጭ ብለ ከሩታ ተደብቀን ያገኝካት ምክንያት ያረከው ደግሞ እንዳይጋጋል ምን እንዳይጋጋል? ምንም አይጋጋልም እንዴ። ሩታ እንዳየናት ማለት ነው በጣም ሪስፔክት፣ በጣም እርጋታ ኑሯት ነው የተፈጠረውን ነገር ሁላ ለመፍታት ስሞክር የነበረው። ስለዚህ አሁን ቤተሰብ ታዘቡ ማለት ነው። ሩታ አብርሃም በራሱ ሳይነግራ በመሄዱ ሌላ ጸብ ታስነሳለች። ስለዚህ አሁንም ድጋሚ እየደገመ ነው። አብርሃም እኮ ከአንዳንድ ከዚህ በፊት ከሰራቸው ነገሮች እንኳን አይማርም እንዴ ከሷ ከጀርባዋ አንድ ብሎ የሚባል ነገር የለም፣ በትዳር ውስጥ ሁለት የሚባል ነገር የለም። አንድን ስትልህ እንዳልነበረ አማክረካት ሄደን እናግኛት እኔ ካወራት በኋላ አንቺ ታወሪያለሽ ብለህ እንኳን ይዛህ መተክ ለብቻ አስቀምጠህ እኮ ነገሮችን ማስተካከል ትችል ነበረ። ዛሬ ብቻህን ነጻነትን ማግኘት የፈለከው ስለዚህ ካሜራው ጋር እየዋሸክ ያለከው ነገር አለ ማለት ነው። ለእኛ ለኦዲየንስ ሌላ ከካሜራ ውጭ ሌላ ልትሆኑብን ነው ማለት ነው እናንተ ሰዎች ቤተሰብዬ እንደዚህ አይነት ታሪክ በጣም ከባድ ነው። የምር አይደረግም። በቃ ሩታ ምን ያክል ነገሮች ላይ ዝም ብላ ማለፍ እንደማችል ታውቃለህ። እኔ ጥንካሬዋን እወድላታለሁ። እኔ ዝምብላ ብላ ልፍስፍስ ሴት አትመቸኝም። ሲጀመር ሩታ ትክክል ናት። በዚህ ጊዜ ነገሮችን መናገር ያለባትን መሆን የሌለበትን ካላሳየች ፊት ለፊት ነከነ ጎዲያ ምንም ዋስትና የላትም። ተዷራ ውስጥ ሌላ ችግር ቢፈጠር እና ዛሬ ሩታን ይዘግ መምጣት ነበረብክ። ትልቅ ስህተት ሰርተሃል። አሁን ሌላ ብጥብጥ ይፈጠራል ደግሞ ታያላችሁ ቤተሰብ። ስለዚህ አሁንም አብርሃም ጋርም ጥፋት አለ እና ምን እኔ እኮ ያኔ የነገርኩሽ ነገር በጠቅላላ እኮ አስረድቼ ሻሉላት ላሳተረጅን ቀርተሽ ነው እያላት ነው። መጨረሻ አካባቢ ትንሽ እሷ ለምን በዚህ ልክ እሷንም እያወራክ እኔንም እያወራክ ነበር ምናምን እያለችው ነው። ብቻ የሆነ የተደባበቀ ነገር አለ እዛ አካባቢ ቤተሰብ ግን ነፂ፣ አመጣጥሽ ዓላማሽ እና ቡታጅራ ስትናገር የነበረው እና አዲስ አበባ ከመጣሽ በኋላ እየተናገርሽ ያለሽን ነገር ሰማይና ምድር ነው። አልተገናኝቶ ማለት ነው። ምን እንደፈለግሽ አልገባኝም። ያው እኔ በስሱ የተረዳሁትን ቅድም ገልጨዋለሁ፣ ግን እንዲህ አንቺን የመሰለች ወጣት ቆንጂዬ በዚህ ጊዜ ረጋ ብላ ህይወቷን በመልካም መንገድ መምራት ስትችል ለምንድን ነው ለምንድን ነው በማይፈልጉን ሰዎች ግን መፈለግ የምንፈልገውኛ ጤነኛ ነን? አንዳንድ ሴቶች ማለት ነው የማይፈልግ እኮ አይፈልግም። በቃ ስንት የሚፈልጋችሁ ስንት የሚወድ የሚያከብራችሁ ከፊታችሁ ፊውቸር እያለ ከማይፈልግ ጋር መጋተት ምን የሚሉት ነው? ከባለትዳር ወንድ ጋር እንዴ! እኛ ኮ በቃ እንደው ጓብላ ትመጣለች ብለን ፈርተን ነበር። እግዚአብሔር ነት ይሄ ብሆን በዚህ ልክ እንደዚህ ያደረገኝን ሰው ማለት ነው እንደዚህ ፈታ ብዬ ጥርሴ ፍክትክትክት ብዬ ደስተንጠልጥያ እንትን አልልም። በታምራ- አላደርገውም። አይምሮ የማይፈቅድልኝም ተበድ እያለው ተበዳይ ይኮን የምነካችሁ እና ነፂዋን የተበደለች የተገፋች ትመስላለች። ለማንኛውም የሆነ ኪዛ አለን፣ ለማንኛውም የሆነ ፍራቻ አለባት እየሆነ ደግሞ ብቻ ግራ ታጋባለች ልጅቷ። በራሱ ምን እንደፈለገች ግራ ታጋባለች። ፈጣሪ ትግስቱን ስጠኝ። ቤተሰብ እኔ ዛሬ ቪዲዮ ላይ ይሄን የተሰማኝ ሀሳብ፣ እናንተም በኮሜንት በጨዋነት ሀሳባችሁን መግለጽ ትችላላችሁ። ፕሊስ ፕሊስ ፕሊስ እህቶቼ፣ የኔ ወርቆች፣ የኔ መርመራታዎች ማለት ነው እባካችሁን በኮሜንት ያልሆነ ማለት የስድብ ቃላት አትጻፉ። ሐሳባችሁን ፍሪ ፍሬሽ ሆናችሁ ፈታ ብላችሁ በጨዋነት ጻፉ። ምን ችግር አለው? አንደኛ እናንተም ካልሆነ አነጋገሮች፣ ካልሆነ ጽሁፎች ራሳችሁን አታደክሙም። ራሳችሁንም ያልሆነ እንትን አታደርጉም። ስለዚህ በጨዋነት ሐሳብ ጻፉ ማለት ነው። ኮሜንቶች ጨዋ የሆኑ ኮሜንቶች ሲሆኑ ደስ ይላሉ ማለት በጨዋ ደንብ እኮ በጣም አስረግጦ ቆንጆ ቆንጆ ነገሮችን መጻፍ ይቻላል እና ስድብ አትጻፉ። በቤቴ ፕሊስ፣ የምወዳችሁ ቤተሰቦች፣ የኔ ጨዋ፣ የኔ ቤተሰቦች ጨዋ እንደሆናችሁ አውቃለሁ። በእርግጥ ሁላችሁም ክብረት ስጥልኝ። ስለምታበታቱኝ፣ ስለምትደግፉኝ እግዚአብሔር ያክብርልኝ። የኔ ወርቆች ዛሬ ስድስት ሺ ሰብስክራይብ አስገብታችሁኛል። እግዚአብሔር ያክብርልኝ። ክበሩልኝ፣ ቤተሰብ ኑሩልኝ። የኔ ወርቆች እኔም በስደት ኖሬ ነው ኢትዮጵያ የመጣሁት እና በስደት ያላችሁ እህት ወንድሞቼ ፈጣሪ ልባቸውን መሻ ሞልቶላችሁ በሰላም ለሀገር ምድራችሁ ያብቃችሁ። የዛሬው ምርቃቴ ነው እንግዲህ። በነሩትዬ ጉዳይ በናብርሽ ጉዳይ በነፂ ጉዳይ እንመጣበታለን። መቼስ ቁርስ መሳራታችን ሆነዋል። በሌላ ቪዲዮ እንገናኝ ቤተሰብ የቸር ቆዩልኝ። እወዳችኋለሁ ባይ